ና እና ይበላኝ ግን ጥሎሽም አልጥልም ይጣል እግዚአብሔር እያላከው ይምጣ ቤትም አይ። በመጨረሻ ዓመት ወዳጁ ሀገራችን አርቲስት ቬሮኒካ አዳነ ልታገባ መሆኑ ታወቀ። በዚህም በርካታ በሀገር ውስጥና በውጭ የሚገኙ አድናቂዎቹ ደስታቸውን እየገለጹ ሲሆን የቬሮኒካን ልብ ያሸፈተው ይህ ወጣት ማን ነው? በጋራ እንቀኝ። የዋለን ያደግኩት ወሎ ነው። ቸሬ ወሎ ነው

ከተወሰኑ ቀናቶች በፊት የሀገራችን ቁጥር አንድ ቢሊዮነር ሼህ አሊ አላሙዲን በስካይፕ ከመላው የሚድሮክ ሠራተኞች ጋር ውይይት ያደረጉ ሲሆን በንግግራቸውም በቅርቡ ወደ ሀገር ይመጣለሁ፣ አገሪቱ ውስጥ ያለውን የህዝቡን ምሬት ብሎም የኑሮ ውድነት እንዲቀረፍ ሰራለሁ ሲሉ ከመልካምነት የመነጨ ንግግር ካደረጉ በኋላ ከሰሞኑ በአማራ ክልል በወሎ ክፍለ ሀገር በፋኖና በመከላከያ ሰራዊት የተደረገው ከባድ ግጭትን ተከትሎም የአማራ ህዝብ ህዝቤ ነው ሲሉ የተናገሩት ንግግር የበርካቶችን ቀልብ ስቧል። ለመሆኑ ሼውናሉ አብረንም ለጴንጤ ለጴንጤ ምስጢራችሁ እንዳትነግሩ፣ በቃ ይውጣ አላችሁ፣ እንዳትነግሩ እንዲህ ብላችሁ። ይሄ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ስነ ስርዓታችሁን ያዙ፣ የጠገባችሁ በመጨረሻም በመጨረሻ ቸሬ መታሰሩት ማህብዞቻችሁ ማብዞቻችሁ በመልካምና እውነታን ባዘሉ ንግግሮች የምታውቁት ፓስተር ቸሬ በሀገራችን ውስጥ ያሉትን አስተኛ ነቢያቶች እንዲሁም ኪሳው አውላቂ ፓስተሮችን ፊት ለፊት በመጋፈጥ የሚታወቅ ሰው ሲሆን አስተኛ ነቢያቶቹ በጋራ ተሰባስበው እያሰት ክስም መስርተው እንዲታስተዳድጉታል። ለመሆኑ ምንድን የተፈጠረው መረጃዎችን እንለውጣለን። ሰላም ሰላም በመላው ዓለም ላይ የምትገኙ ድቤሰቦች እንዴት ናችሁልኝ? እኔ ደናኔን ቸሩ መደንደል የሚተምስግን ሆን በዛሩቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ ሰይጣንም ፓራላይዝ ያደርጋል። ቆይ ስሙኝ እንዴ፣ ስሙኝ። ሰይጣን ፓራላይዝ ያደርጋል ሲል አሜን ትላላችሁ ነው? ኢየሱስ ጌታ ነው። ከምሰሙ ተጠበቁ። እንዴ ሁሉ አሜን አይባልም። ምን ሆናችሁ ነው? ሁሉን አሜን አትበሉሽ። መጀመሪያ ስሙ፣ ከዛ በእምነት ነው የምታዋዱት። ምን ብለሽ አፍሰሽ አሜን ምን በመሀር አዲስ አበባ ነው ገርጂ ተብሎ በሚጠራው አካባቢ ባንድ ቸረች ውስጥ ህዝቤ፣ ሴጣን ፓራላይዝ ያደርጋል ሲባል አሜን የልመሰላችሁ።

ለነገሩ ቢሰሙ መች መናፍቅ የሆኑ ነበር። ጆሮ አላቸው አይሰሙም፣ ልብ አላቸው አያስተውሎም፣ ዓይን አላቸው አዩም የተባለው ትንቢት በእነሱ ላይ የሚፈጸም ይመስላል። ፈጣሪ እንኳንም መናፍቅ አላደረገኝ። አዳራሽ ሞልቶ የተቀመጠው ስለ ምድራዊ መኪና፣ ቤት፣ ቪዛ እንዲተነበይለት የሚፈልግ አቋራጭ መንገድን ተጠቅሞ መበልጸግን የሚፈልግ ብቻ ነው። አንድ እውነት ልንገራችሁ፣ ሱፍ የለበሱት በእግዚአብሔር ስም የሚነግዱት ሰርቲፌድ ሱፍ የለበሱ ጠንቋዮች በተለያየ መድረክ ላይ ቆሞ በሐሰት ትንቢት ህዝቤን ይሻ ይነግሉታል። መቶ ሺህ ብር ተቀብሎም አንድ ሚሊዮን ብር እንዲሆንል ጸልላየው በአደባባይ ይዘርፋሉ። በአቋራጭ መንገድ ብልጽግናን ፈላጊዎችም ገንዘባቸውን አስረክበው የህይወት መንገድም ጠፍቶባቸው ይኸው በየአደባባዩ ጤናቸውን አጥተው በየታክሲ ተራና በየፌርማታው ለራሳቸው ያልገባቸውን እውነት ለሰዎች ካላሳየን እያሉ ነው። ልቦናን ይስጣቸው ሽየበግስ በጉ እራሱ እንደዚህ አልጮም ቢሰማ ራሱ የሚቀናባት ነው የሚመስለኝ። ጥያቄውን ያቀረብከው ልጅ ግን ነፍስ አይማርም፣ ሽልማት ብለህ ሳሩን ጋጥጋጥ አድርጊው። አይዞን ገለቴ አይዞን፣ በቃ ያጋጥማል። ያጠኩት ወሎ ነው፣ ካልቸሬ ወሎ ነው። ግን ዋናው ግን ኢትዮጵያ ሼህ አሊ አላሙዲን ከየመን አባታቸው እንዲሁም ከኢትዮጵያ እናታቸው በወሎ ክፍለ ሀገር ደሴ ተወልዶ ያደጉ ሲሆን የአላሙዲን አባትም እጅግ በጣም ሲበዛ ባለ ሀብት ናቸው። ታዲያ ይህንን የአባታቸው ሌጋሲ በጥንቃቄ የተረከበው በቆራጥነት የመሩት ሼህ አሊ አላሙዲን ሚድሮክ ኢንቨስትመንት ግሩፕን ጨምሮ ሌሎችም የነዳጅ ማጣሪያዎች በአገረ ሳውዲ ብሎም በሲውድን አላቸው። ታዲያ ሼሁ በ25 ብሉምበርግ በወጣው ሪፖርት ላይ አጠቃላይ የሀብት መጠናቸው 10.3 ቢሊዮን ዶላር የደረሰ ሲሆን ይህም አለ ከተማችን ላይ ከሚገኙ መቶ ቱጃሮች ውስጥ እንዲቀመጡ አድርጓቸዋል ሼህ አላሙዲንም ባለፉት ጊዜያቶች ከሚድሮክ ሰራተኞችና ከፍተኛ ምራሮች ጋር በስካይፕ ባድረጉት ውይይት ላይ የሰራተኞቻቸውን የስራ ትጋት አድንቀው በቅርቡ ወደ አገር ይመጣለው ህዝቡን ምሬት ላይ ጣለውን የኑሮ ውድነት እንዲቀንስም አጥብቄ እሰራለሁ ሲሉ መደመጣቸው በርካቶች አድናቆትን አትርፎላቸዋል ታዲያ ከሰሞኑ በወሎ ክፍለ ሀገር በፋኖ ና በመከላከያ ሰራዊቱ መካከል ከባድ ፍልሚያ መደረጉን ተከትሎ በሁለቱም ኃይሎች ላይ በሰውና በንብረት ላይ ከፍተኛ የተባለ ውድመትን አስከ ከትሏል። ሾሆም እያንን ከተመለከቱ በኋላ እንባይ ተናነቃቸው፣ ይህንን ተናግሯል። በእህል ምርት የሚታወቀው የአማራ ክልል ዛሬ የጦርነት አውደማ ሆኗል። ከፈጣሪ ሰጠውን ለመሬት አርሶ ከራሱ ተርፎ ለሌላው የሚበቃ ገበሬም ዛሬ በተለያዩ አካባቢዎች ተሰዶ ለእርዳታ እጁን ይዘረጋል። የሊቃን የምሁራን መፍለቂያ የሆነው የአማራ ክልል ዛሬ ህጻናት ትምህርታቸውን አቁመው ሶስት እና አራት ዓመታትን ወደኋላ እንዲቀሩ ተደርጓል። ይህን ሁሉ ነገር ያመጣው ታዲያ የሚታወቀው የሀገራችን ፖለቲካ ነው። እኔ የተወለድኩትና ያደግኩት ወሎ ነው፣ ካልቸሬም ወሎ ነው። ህዝባችን እንግዳ ተቀባይ ሩሩና አዛኝ ነው። ዛሬ እንዲህ ያለው ፈተናና ችግር ውስጥ ገብቶ ስመለከተው ከልቤ ያዝናለሁ። እውነቴን የምላችሁ የአማራ ህዝብ ህዝቤ ነው፣ ህመሙ ያመኛል፣ ውስጤም ድረስ ዘልቆ ይሰማኛል። የሀገር ባለሥልጣናት፣ ምሁራን፣ ፖለቲከኞችና አክቲቪስቶች፣ እንዲሁም የሀገር ሰላምና አንድነት ዘወትር ጠዋትና ማታ ወደ ፈጣሪ የምትማጸኑ ሃይማኖት አባቶች የሀገር ታላላቅ ሽማግሌዎች እባካችሁን ተነሱ። ድንጋይ የተሸክማችሁ እርጥብ ሳርንም ይዛችሁ እርቅ እንዲወርድ አድርጉ። እኔ በቅርቡ ወደ አገሬ ገብቼ ከመንግሥት ኃላፊዎች ጋር በሰላሙ ጉዳይ መክራለሁ። የአማራ ህዝብ የሰላም አየርን ይተነፍሳል፣ የፖለቲካ እስረኞች እንዲፈቱ ይደረጋል በማለት ንግግራቸውን ቋጭተዋል። እንደው ስለ እግዚአብሔር ብላችሁ በደንብ ስሙኝ። ለጴንጤ ሚስጥራችሁ እንዳትነግሩ፣ በቀኝ ጣላችሁ እንዳትነግሩ፣ እንዳትነግሩ እንዲህ ብላችሁ እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ሥነ ሥርዓታችሁን ያዙ፣ የጠገባችሁ ጴንጤዎች እውነት ተናጋሪዎች አይቆዩብሽ የተባለችው ምድር እውነተኞችን እያሳደደች አስተኞችን በነሱሎ ሾማ መከራን ታስበላቸዋለች። ፓስተር ቸሬ ለእውነት የቆመ ሰው አክባሪ፣ እጅግ በጣም መልካም ስዕብናን የተላበሰ ሲሆን በአንድ ነገር ግን ፈጽሞ ወደኋላ አይልም። እሱም በፈጣሪው ስም በመነገድ ጎተራቸውን የሚሞሉትን ሕዝብ የሚያስለቅሱትን አስተኛ ነቢያቶችና ፓስተሮች ቢዝነሳቸውን በምስኪኑ ሕዝብ ላይ እንዳሻቸው እንዳራውጡ ሕዝቡን በማንቃት እነሱንም ሳይቀርብ በመገጸጽ ከዚህ ስራቸው እንዲወጡ አጥብቆ ሲጠይቅበት በተደጋጋሚ ጊዜ ይደመጣል። ታዲያ ይህ ደስ ያላሰኛቸው የቢዝነሱ አየርም የሚቀዘቀዘባቸው አስተኛ ነቢያቶችና ፓስተሮች ካሁን ቀደም ቸር የተናገራቸውን ነገሮች በመቆራረጥ በሚስጥር ጉድጓድ ቆፍረው ሊቀብሩት ክስ የመሰረቱ ሲሆን በኋላም ነገሮች እነሱ ባላሰቡበት መንገድ ሄዶ እንደ ሃማ በቆፈሩት ጉድጓድ ውስጥ ገብተው አፍረው መመለሳቸው የቅርብ ጊዜ ትውስጣ ነው። ታዲያ እነዚህ አስተኛ ነቢያቶች የጀመሩትን ኬዝ በከፍተኛ ፋይናንስ በመደገፍ በድጋሚ እንዲታሰርላቸው ሩጫን ጀምረዋል። አንዳንድ ነብይ ነን ባዮች ረጅም በቸርቾቻቸው ፓስተር ቸሪ የሚባል አገልጋይ ሴት ሲታሰር ታይቶናል፣ እያሉ ባሰትን ቤት ያቀዱትን እውን ለማድረግ ይውተረትራሉ። ፓስተር ቸሪ ላይ አንዳች ነገር ቢፈጠር እመኑኝ አዳራሾቻችሁ በሙሉ ይዘጋና ዶሮ ይረባበታል። ይህ መልእክት አስተኛ መናፍቃንን እንጂ ፕሮቴስታንቱን አይመለከትም። ወደፊት በቃ እግዚአብሔር የላከው ይምጣ። ከዚህ በኋላ በቃ የቤትም መቤት ሆን በጣም ምፈልገው አግብቼ እወልዳለሁ ከእግዚአብሔር ጋር ግን ጥሎሽም አልጥልም ጥልም ይጣል። ባለፉት ጊዜያቶች ቬሮኒካ አዳነ በምታቀርባቸው የዘፈንና የመሽታ ቤት ስራዎቹ የተነሳ በርከት ያለ ሰው ሲነቅፋት ተመልክተናል። ታዲያ ይህንን ተከትሎም በአንድ ወቅት በፌስቡክ ገጿ ላይ ይህንን አስፍራ ነበር። አቤት እንደ አንዳንዶቻችሁ ቢሆን ትላንት ነበረ በአደባባይ የምሰቀለው። አሁን የምጽፍላችሁ ከእናንተ ጋር መልስ ለመመላለስ ሲሆን እንድታውቁት የምፈልገው ነገር ስላለ ነው። እኔ ዘፋኝ ነኝ አምኜና ተቀብዬው። ብዙ ቤተሰብ የሚያስተዳድርበት የተከበረ ሙያ ነው። ማንም አቁሚ ብሎኝ የማቁሙ ሲሆን እሱ በቸርነቱ በቃሽ ስለኝ የማቁሙ ጉዳይ ነው የዛኔ እንኳን ሞይን አይደለም አለምንም ክጄ ልመንን እችላለሁ እኔና ፈጣሪ ያለንን ንግግር ሰምታችሁ አታውቁም እኔ እምነቴ ላይ ያለኝን ጥንካሬም አታውቁም ሁሌ ፈጣሪን ተንበርክከ የምጠይቆን ጥያቄም አታውቁም ጌታችን መሬታችን ኢየሱስ ክርስቶስ ምድር ላይ ያለኮ ውሎ ከጻድቃን ጋር አልነበረም ልክ እንደ አንዳንዶቻችሁ ምን ሆኖ ነው ከአጻን ጋር የሚለው ጥያቄያቸውም ነበር ታዲያ ከሰሞኑ ቬሮኒካ ወደ ቤተክርስቲያን አብልጣ መቅረብ ቅዳሴን በማስቀደስ ዓለምን ለመተው ቆርጣ የተነሳች ትመስላለች። ለዚህም ከፈጣሪ ቀጥሮ ከጀርባ ሆኖ የሚደግፋት አንድ ሰው አለ። ቬሮኒካ በአንድ ወቅት በተደረገላት ኢንተርቪው ላይ እኔ ሲንግል ነኝ፣ ነገር ግን የቤቴ የመቤተውኝ የልጆችንም ወልጄ የመኖር ህልሜ ነው። ለዚያም የመጀመሪያው መስፈርቴ መልክ፣ ቁመና የሚባለው ተራና ጊዜ ነገሮች አይደሉም። ወደፊት የማገባው ሰው ፈሪሃ እግዚአብሔር ሊኖረው ይገባል ስትል ትድምጣለች። ታዲያ ከሰሞኑ ደግሞ ፈጣሪ የልብ የሚለውን ሰው ሰጠኝ። ያም ሰው ወደ መንፈሳዊቱ ይበልጥ እንድቀርብ አድርጎ ያገኛ ስጦታ ነው ስትል መናገሯ ባለፈው ከተደረገላት ኢንተርቪው ለማወቅ ተችሏል። ታዲያ በቅርቡም ይህ ሰው ጥሎሹን ሰጥቶ ለአንዴና ለመጨረሻ ጊዜ ቬሮኒካን ለመጠቅለል አስቧል። ይህ ሰው ማነው? የብዙዎች ጥያቄ ሲሆን ማንነቱን አጣርቼ በቅርቡ መረጃውን ለእናንተ አደርሳለሁ። ቬሮዬ እንኳን ደሳለሽ ዶክተር ነውና። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ መረጃ ምናሉ ብዬ አሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ሲሆናችሁ ምን የጠበቃችሁ ነው መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁና ትርሱ ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።